ያልኩኝ በፋሲል ግንብ ጋር እስክናልፍ ድረስ ሴቱ ጋር እንደሆነ አላወቅኩኝ ነበረ፣ እና እዛ ጋም ሰው ወጥቷል። ዝማሬ ነው ምን ቀር እዛ እነዛ እንደዚህ ስንሄድ መስቀል አደባባይ ጋር ደረሰ መስቀል፣ እና እናት ጎንደር የሚላለ እናት ጎንደር የሚላለ እዛ ጋ በትልቁ ምናምን ተጽፏል። ሰው እዛ ጋር አለ ምናምን። እሱን ትንሽ አለፍ ብለን ወደ ላይ እንደወጣ የነገስታቱ ቤተ መንግስት የነ አጼ በካፋ የነ ቴጌ ምንትዋብ የነ ፋሲለ ደስ የነ አጼ ዳዊት ቤተ መንግስት ከፍ ብሎ ይታያል። የአጼ ፋሲል በተለ ከፍ ዛጋ ሳይ ወኔ የመጣ ራሱ እግዚአብሔር ግን አጼ ፋሲል የነ አጼ ዳዊት የነ አጼ በካፋ የነ ቴጌ ምንትዋብ ሀገር አልኩ። በቃ ኢትዮጵያዊነት ይህን ፍንቅል አረግ። ኢትዮጵያዊነቴን ኦርቶዶክስነቴን በአንድ ጊዜ ወደድኩት። በአንድ ኢትዮጵያዊነቴንም ኦርቶዶክስነቴንም ወደድኩት። ደስ አለ። የሆነ ስሜት ተሰማ። የሆነ ደስ የሚል ስሜት የተሰማኝ እዛ ጋር አካባቢ ስደርስ፣ በጣም በቃ ተደሰዱ። እዛ ቶሎ ደርሰን እስክንመጣ ድረስ እዛ አለፍን። እዚህ እዛ ሚካኤል ቤተክርስቲያን አለ። ሚካኤል ቤተክርስቲያንን አየ። በየመንገዱ ቤተክርስቲያን ነው፣ በየመንገዱ በየመንገዱ እና አንዱ ስናልፍ አንዱ ስናልፍ እንደዛ እያለን እመቤታችን ቤተ ክርስቲያን ደረስን። ያ ሁሉ መኪና ተሰልፎ እመቤታችን ቤተ ክርስቲያን እዛ በኋላ እመቤታችን ቤተ ክርስቲያን ገባ ለእንገባ ያለን እዛ ደግሞ ሊቃውንተ ቤተ ክርስቲያን ትልልቁን ጥምጣም የጠመጠሙ ሊቃውንተ ቤተ ክርስቲያን፣ ወጣት ሰንበት ተማሪ እንዳል ከበሮ እየመታምን እያለ እኛን እየጠበቀ ነበር። እዛው ሄድን አረፋልን መልእክት ተላለፈ። ጸሎት ተደረገ። ከዛሬ ምግብ መብላት አለባችሁ ተባለ። ደክሟችኋል፣ ምግብ መብላት አለባችሁ ተባለ። እኔ እዛ ነው ምግብ በመሶብ ያየሁት፣ የናፈቀኝን ነገር እኔ በሳህን ምግብ አልወድም። ምን ምንም ያህል መሶብ አምጥጥ። አጠገባችን ትንሽ እኮ ነን፣ ግን ምን ያክልም ስስት አያውቅም። የጎንደር ህዝብ ስስት የማያውቅ ሰው ቆሞ ያበላ ህዝብ። በኢየሱስ ክርስቶስ ቆሞ ብላ፣ ጠጣ፣ ምን ይጨመር፣ ፊቱ ፈገግ እያለ የሚያበላዙ ስስት አያውቀም፣ የጎንደር ህዝብ መስመር። እግራችንን አጥበው እግራችንን አጥበው ባራረሰውም እግራችንን አጥበው በስነ ስርዓት። ከዛ በኋላ ተቀመጥን በየቦታው ቁጫልን። ከዛ በኋላ ለእኔ ደግሞ እኔን ሲያዩን ደግሞ በኢየሱስ ክርስቶስ እንኳን ደህና መጣህ። በጣም ብዙ አገኛለ ለካ ጎንደር በጣም ብዙ ጥምጥም ጥምጥም ሰው። እግዚአብሔር ሰላም ያርገው ሀገሩን በእውነት በስማ ወለት ያን ህዝብ ችግር አይው አይሙት ሰላም ያርገው፣ ችግር አይግጠም። በጣም ለካ እንደዚ አይነት ተወዳጅነት አለኝ እዛ ህዝብ ልብ ውስጥ ምን ያሰብ ሰላም ታች እግሬ ላይ ውድቅ እያሉ ነው። ሰላም ሙሉ እግዚአብሔር ምስክር ውድቅ እግሬ ላይ ሲያዊ ስፍስፍ ብሉ አለ አይደል? ከዛ እንደዛ ብሉ ግራችንን አጥቦ ጃችንን ታጥበን ፏ ብለን ቁጫልን ክብ ሰርተ ነው በጣም ብዙ እንጀራ በሰላሙ ጊዜ ቢሆን ደግሞ እንዴት ሊሆን ነው አሉ። ይሄ ሁሉ ለስንት ሰው ነው? ማበልቶ ሊጨርሰው ነው ግራ ገባኝ። ሳዩ ይሄ ሁሉ ለስንት ሰው ነው? ገና ተከፍቶ መግባጡን ምኑ ምኑን አድርገው ገና ሁለት እንደጎረሰ አራት እንጀራ ይዞ ይመጣሉ? ንዝ አራት እንጀራ ይዞ ይመጣሉ። አረ መነች ነካ ነው። ግማሽ ሩብ አልበላንም በዚህ በዚህ ይጨመር ምን ይጨምር፣ ተስማ እንደዛ። አዎ እንደዛ አብልቶና አጠጥተውን ከዛ ወደ ክፍላችን ሄድን። ወደ ክፍላችን ሄድን። እሺ አልፈለግም ነበር ከዛ እንደዛ ተደርጎ ተቀብለው ወደ ማረፊያ ክፍላችን ወሰዱን። እንደተንከባከቡ ማረፊያ ክፍላችን ገባን። ከዛ ዛረፍ ብለን ትንሽ ሰዓታችን ደርሶ ላይ ገባን። በንጋታው በንጋታው ደግሞ ወደ ሰባት ስምንት ቦታ ተጠራል። እኔ እነግራቸዋለሁ እኔ ዶሮ ጣል ወድም ብዙ ፍቅር የለኝ ጎንደር ከተማ ላይ የበላሁት ዶሮ ግን እንደ እንደወዳ አደረገኝ እግዚአብሔር እዚህ እንሄዳለን እዚህ ደግሶ ይጠራል እዚህ ደግሶ ይጠራል እዚ እኔ ጋር ካልገባችሁ እኔ እዛ ነው እኔ አዲስ አበባ ሰው ካልተዋወቀ በስተቀር ሰላም አይባባልም። አዲስ አበባ ላይ እኔ ሰው ካልተዋወቀ በስተቀር በጠዋት ሲገናኝ ሰላም አይባባልም። እዛ ተዋወቅ፣ እግዚአብሔር ከጠዋት እስከ ማታ የሚመሰገንበት ቦታ እዛ ለሊቱን ስንዘምር ስለነበረ ነው ድምፅ እንደዚህ የሆነው። ገዛ የሆነ ቦታ ሄደን ምንድን ነበር በእናታችሁ ጠፍቷብኝ። የሆነ ቦታ ሄደን ዶሮ መጣና፣ በላይ በላዩ እርጎ ምናምን እየተደረገ በላይ በላዩ ይመጣል፣ አያልቅም። ይበላል፣ ወዲያ ይበላል፣ ወዲያ ሰውን እንዴት በቃኝ ነው እኔ ዶሮ ማየት የማልወደው ልጅ ብዙ ስ ቀላል በለው እሱም በልተን እንደገና ተንከባክቦን ከዛ አፄ ፋሲለደስ ገባን እና አጼ ፋሲለደስ ጋር ገባን። እዛ እንትኑ ማለት ነው ቤተ መንግስቱ ጋር ገባን። የቴጌ ምንትዋብ እናየን። አይ ቲንግ በሩ ተቀይሯል። የእድሳት ላይ ስለሆነ በሚካኤል በኩል ነው የሚገባው። የገባ ነው የገባ ነው በእንትን በኩል ነው በሚካኤል በር፣ በአጼ በቴጌ ምንትዋብ ጋር የገባ ነው። በዛ ጋር ገባን። የቴጌ ምንትዋብ እናየን። ሚገር ሰባት መስኮቶች፣ ሰባት መስቀል በቃ ፍጹም ይሆን ሳውና ባዙሉ አላቸው። የድሮ ነገስታት ሁሉ አየን ጨረስን። የአፄ ዮሐንስን ታሪክ ሰማን። አፄ ዳዊትን ሰማን፣ ቅዱሱ ንጉስ፣ ጻድቁ ንጉስ እሱን ደረስ ከዛ ፋሲል ጋር አስራ ሁለት በሮች አሉት። በእያንዳንዱ በር አንዳንድ ሺህ ሰራዊት አለ። አስራ ሁለት ሺህ ያኔ በፋሲል ጊዜ

በዛ እሱ መዝሙር ሰርቺ ለቀኩ የሰው ኮመ ለካ ሰው ፍቅር ነው። መዝሙሩን ባላቀውም ግን ዝማሬ መላእክት ያሰማለን። እኛ እኮ የቋንቋ የእንትን ችግር የለብንም። አንድነን እኛ ጎንደሬዎች እንወዳለን። ልደት የክብር ጎንደሬነት ሰተንሃል የሚል ኮመንት አይቻልም። የክብር ጎንደሬነት በጣም በቃ ያኩንት አስደስተኛል። እና ደስ ብሎኝ ህዝቡ ሁሉ ነገር የሚያስገርም ግን፣ አንድ ለጎንደር ልጆች የምነግራችሁ ማስተላለፈው መልእክት ምንድን ነው፣ ከተማችሁ ከዚህ በላይ ማደግ አለባት። ከዛሬ ብዙ አመት በፊት የኢትዮጵያ ዋና ከተማ የነበረች ናት። ጎንደር ማደግ አለባት፣ መልማት አለባት። ትልቅ ህንፃዎች መሰራት አለባቸው። በደንብ ማደግ ይገባታል። ጎንደር ታሪኳ በጣም ብዙ ነው፣ የያዘችው ታሪክ በጣም ብዙ ነው፣ እምቅ ነው። ግን ማደግ አለባት፣ ልታሳድጓት ይገባል። የጎንደር ባለሀብቶች፣ የጎንደር ተወላጆች፣ የክልሉ መስተዳድር እና በደንብ ልታስቡበት ይገባል። በደንብ አሳድጓት ከተማ ከዚህ በላይ ብዙ ብዙ ብዙ ብዙ ነገሯ ሊታይ ይገባል። ማደግ አለባት፣ መለወጥ አለባት። ጎዳናዎቹ በደንብ እና ከዚህ በላይ ብዙ ነገር ልትሰሩላት ይገባል። ማለት ሰላም ያድርገው ሁሉም ነገርና፣ ማደግ አለባት ጎንደር በደንብ አድርጋችሁ አሳድባት። ውብ ናት፣ በጣም ደስ የምትል ሀገር ናት። ጓራ ተቀብያለሁ። ስማችሁ እንደዚሁ ከፍ እንዳለ ከፍ እንዳለ እንደዚህ ከሰማይ በላይ እንደሆነ ይቅር። በበጎ ብቻ ተነሱ። ያረሳችሁት ይብቀል፣ እውነት የሰራችሁት ይባረክ፣ ያሰባችሁት ይሳካላችሁ። ኩሩና ደግ ህዝብ ነው፣ ሰው የማይንቅ ኩሩ ደግ ህዝብ። ቢያገኝ አይኮራ፣ ቢያጣ ምንም አይመስለው። ቢጠግብ ትናይል አይኩራራ፣ ቢረባው አያማርር ተመሳሳይ አቋም ያለው ህዝብ ቢያገኝ ባያገኝ ቢበላ ባይበላ ጎንደሬ ያው ጎንደሬ ነው እና አዲስ ቪዲዮ ለቅቄላችኋለሁ፣ አዲስ ቪዲዮ ለቅቄላችኋለሁ። እና ደግሞ አሁን የምፈልገው የጎንደር ልጆች አምቦ ላይ ለማዘጋጀው ትልቅ ጉባኤ ከጎኔ እንደምትቆሙ በእናንተ ምንም ጥርጥር የለኝም። አምቦ ላይ ትልቅ መንፈሳዊ ጉባኤ አስቢያለሁ በአፋን ኦሮሞ ወንጌል ለመስበክ እዛ ቦታ ላይ ያለውን ክፍተት ለመሙላት ቤተክርስቲያን ጎንደር ላይም፣ ኦሮሞ ላይም፣ አማራ ላይም፣ ትግራይ ላይም፣ ደቡብ ላይም ቤተክርስቲያን ቤተክርስቲያን ናት። ቤተክርስቲያን ቤተክርስቲያን ናት። የትም ብትሄድ ኦርቶዶክስ ቀለሙ የትም ቦታ አንድ ነው እና አምቦ ላይ ሰፊ ሰፊ የሆነ ጉባኤ አዘጋጅቻለሁ። ከጎኔ እንደምትቆሙ ምንም ጥርጥር የለኝም። እግዚአብሔር ይርዳን፣ ለዛ ቀን ያደርሰን። ላይቭ የገቢ ማሰባሰብ የምናደረግበት ለጉባኤ ለቤተክርስቲያን ማሰሪያ እንደዚህ እንደዚህ እንደዚህ አይደለም፣ ለመጽሐፍ ቅዱስና ለመጽሐፍ ቅዱስና ለጉባኤው የሚያስፈልገንን ለምናረግበት ቀን ቀኑን ነግራችሁና በቪዲዮ ሰብሰብ ብለን ሰብሰብ ብለን እንገባለን ከዛ በኋላ ታሪክ እንሰራለን። እሺ፣ ታሪክ እንሰራለን፣ ታሪክ እንሰራለን። እሺ፣ ታሪክ እንሰራለን። አንድነታችንን እናሳያለን፣ ኦርቶዶክሳዊነታችንን እናሳያለን፣ አብሮነታችንን እናሳያለን። በቅርብ ነው፣ በዚህ ወር መጨረሻ ነው። አብሮነታችንን እናሳያለን፣ አንድነታችንን እናሳያለን፣ ህብረታችንን እናሳያለን፣ ፍቅራችንን እናሳያለን። እናም በዛ አደርጋለሁ። ተናግሬ አልጨርስም፣ እሺ ስለ እናንተ ተናግሬ አልጨርስም። ሁሌም ለዘላለም በልቤ ትኖራላችሁ። በእውነት ሁሌም ለዘላለም በልቤ ውስጥ ትኖራላችሁ። አረሳችሁ፣ ከልቤ አላወጣችሁ። በደም ነው ምጽፎ ውስጥ እናንተ፣ በደሜ ነው ምጽፋችሁ ልቤ ላይ መቼም መቼም መቼም መቼም ላትወጡ ነው እኔ ውስጥ የምትከትሙት። እና እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር። እወዳችኋለሁ፣ አከብራችኋለሁ። ኦሮሚያ ክልል ላይ በርካታ ድንቅ ስራዎችን እንሰራለን ከእናንተ ጋር ሆነን አምናለሁ። ሄደንም እግዚአብሔር ለዛ ቀን ያደርሰን። ቪዲዮ በቅርብ ሰራላችኋለሁ። ቪዲዮ በቅርብ ሰራላችኋለሁ። ከዛ እንተባበራለን እሺ አዲሱ የሰራሁት ቪዲዮ ስላለ ጎንደር ከተማ አጼ ፋሲለደስ ቤተ መንግስት ውስጥ መጽሐፍ ቅዱስ የሰጠሁት አንድ በጣም ደግ ደስ የሚል ሰው አለ። ሮጦ ሮጦ ሮጦ ተከትሎኝ ነው፣ አላየሁትም ነበር። ከዛ ለሱ ሸልም ይዋለ መጽሐፍ ቅዱስ እኔ መጽሐፍ ቅዱስ መላካለት ይኖራል። እንዴት አንጀት እንደበለኝ እግዚአብሔር፣ ለአንተ መጽሐፍ ቅዱስ ወደኝ መላካለት ይኖራል። ሙሉ በቃ ማንነት ይኖራል። ይሄ መሰረት ይኖራል። እግዚአብሔር እንዴት እንደበለኝ፣ አዶኒዬ፣ እኔም በጣም ነው ወደ እንዴት ደስ ይላል! ስጠኝ በቃ ነው መላ አካላት ይላል። ደግሞ እንደምታችሁ ሲጣፍጥ ስታወሩ ደስ ይላል፣ አክሰንታችሁ ደስ ሲል እና እንደዛ ብሎኝ ሰጥቼዋለሁ። እና እሱን ቪዲዮ ለቀቀላችኋለሁ እየገባችሁ ተመልከቱት፣ እዩት። ሰላመ ክርስቶስ ከእኔም ከእናንተ ጋር ይሁን። መልካም ቀን ይሁንላችሁ። መጽሐፍ ቅዱስ እኔን ለማገዝ የምትፈልጉ ሰዎች አንድ ጉጥ ጻፉልኝና ፎሎ አረጋችኋለሁ። መጽሐፍ ቅዱስ እኔን ለማገዝ ፈቃደኛ የሆናችሁ ሰዎች በውስጥ አዋሩኝና ከዛ እንትን ላለሁ የአቅማችሁን ታግዙኛላችሁ ለመጽሐፍ ቅዱስ። ስለ ይሁድ ሳልናገር ይቅርታ፣ በጣም እናገራለሁ ብዬ በወንድማችን ኤርሚያስ ምን ወንድማችን ነው፣ በኤርሚያስ እና በዮኒ ጓያው የተነገረውን ንግግር ሰምቼ በጣም ነው ልቤ ያዘ ነው የውሃድን እኛ ተባብረን መቶ ሺህ እናስገባዋለን በአጭር ጊዜ ውስጥ። እናንተ ግን ምን ያህል ክፉና አውሬ እንደሆናችሁ አሳይታችኋል። እናስገድለዋለን ይባል እኛ ምን ሞትለት ክርስትና ነበር ያለን፣ እናንተ የምትገሉለት ክርስትና ነው ያለው። የውሃድን ደግሞ ምን ማድረግ የውይይት ጥሪ ባቀረበልህ ናና ንውያ ይባለ። ይሄ ልጅ አንድ ነገር ቢሆን የመጀመሪያው ተጠያቂዎች እናንተ ናቸው። እናንተ እዚህ ባትኖሩ ቤተሰቦቻችሁ እዚህ ያሉ እነሱ ተጠያቂ ይሆናሉ። ይህ ወራዳነት እኮ ነው። ምን አይነት አረመኔነትና ጭካኔነቱ እንደዚህ እንዲህ ለማድረግ መሞከር ነውር ነው ነውር፣ የነውር ነውር። ይህ ከእነዚህ ጋር ሁሉ አንድ ቀን እንኳን ቁጭሎ መውራትም እኮ አያስፈልግም። በእውነት አለመወያየት፣ እንደዚህ ሰላም መባባል ራሱ አያስፈልግም እኮ። የኤርሚያስን ጉድ ሰምቼው ነበር በቪዲዮ

የነሱን ብልግናና ጭካኔ ግን ተመልክተናል። ኤም አለ አንድ በጣም ብርቱ ወንድም አለን ብታይ፣ በጣም ብርቱ ወንድም ብርቱ ወንድም በቃ ክርስትናው ላይም ሁሉም ላይ ሙሉ እውቀት ያለው ሰው ማለት ነው እና ያንን ብርቱ ወንድማችንን ካላጠቃ ነው ነው የሚሉት እና እግዚአብሔር ወንድማችን ይሁዳን ባለበት ቦታ ይጠብቀው። የሚጠብቀን አይተኛም አያንቀላፋም። ሁሌም እግዚአብሔር ከኛ ጋር ነው፣ እኛን ይጠብቀናል። እግዚአብሔር ረዳናል፣ እናመሰግናለን። ሰላም ሁ ሰላም ለክርስቶስ ከኔም ከእናንተ ጋር ይሁን። ፋሲል ጸድዬ ነው። ደክ ደክሞኛል ገና አልወጣልኝም። ራሱ የሶስት ቀን እንቅልፍ አለብኝ አይኔ ራሱ። ድምፄም አልተስተካከለም። ሰላም አሉኝ።